ከቅርብ ጊዜያት ወዲህ በየአገሩ የዞረች የምታቀርባቸው የሙዚቃ ኮንሰርቶች ላይ የምታሳያቸው ያልተለመዱ የአካል እንቅስቃሴዎች፣ ድንገተኛ በሆነ መልኩ ተዝለፍልፋ ወለሉ ላይ ስትወድቅና ሌላ ጊዜ ደግሞ አየር ማስተላለፊያ ትቦ የሚመሳስሉ ቁሳቁሶችን መድረክ ላይ አምጥታ መብራት ባላቸው እንጨቶች ስትፋለም የሚያሳዩ ከቲያጦ የኪሮግራፊ ስራዎች፣ እንዲሁም በብዙዎች ዘንድ መሳለቂያ የሆነው የዳንስ እንቅስቃሴዎቿ እኒህ ሁሉ በአንዱ ወቅት ኮከብ የፖፕ ስታር አቀንቃኝ የሆነችውን ድምፃዊት ኬቲ ፔሪ የቀድሞውን ተወዳጅነቷን ለማምጣት የሚደረግ ተስፋ ቢስ ሙከራዎች መሆናቸውን ያሳብቁባታል። ቅርብ ዓመታት በፊት እያንዳንዱ አዋርድ ሽልማቶች ላይ፣ የራዲዮ ጣቢያ ላይ የአርቲስቷን ድምፅ አለመስማት አይቻልም ነበር። ከሁሉም አርቲስቶች ይልቅ ጎልታ የምትታይ እንዲሁም በራስ መተማመኗን በሚገባ ያዳበረችና የብዙ ወጣትና ታዳጊ ሕፃናቶች ሮል ሞዴል የነበረች በጊዜዋ ስኬታማነትን የተጎናጸፈች የሙዚቃ አቀንቃይ ነበረች። ነገር ግን ይህ እንከን የለሽ የነበረው የአርቲስቷ የሙዚቃ ሥራ ጉዞ የሆነ ቦታ ላይ ቅጥ ማጣቱን ከጀመረ ሰንበት በት ብሏል። የኬቲ ፔሪ የሙዚቃ ሥራዎች አብዛኞቹ ሴቶችን ለማነቃቃትና ሴትነትን በሚገባ ለመግለጽ ታስበው የተሰሩ ቢሆኑም ይህ ሁሉ እንደ ብራንድ የሚያገለግላት መለያዎቿ ግን ከመጋረጃ ጀርባ ሆኖ የአርቲስቷን እያንዳንዱን እርምጃዎች ቆጥሮ በሚሰፍርላት አንድ ፕሮዲሰር የተገነባ ነበር። አሁን ላይ ፔሪ ደካማ የሚባሉ የመድረክ ሥራዎቿ ብቻ ሳይሆኑ በብዙ ጥረት ተገንብቶ የነበረው የአርቲስቷ የሴሌብሪቲነት መገለጫ እየፈራረሰ ይመስላል። ከመጀመሪያውም ቢሆን ለአፍታ ዓለም አቀፍ ታዋቂነትን ለማግኘት ተብሎ የግሉን ሃይማኖታዊ መርሆዎች ጥሶ ዓለም ሁሉ እኔን ይመልከተኝ ብሎ ለተነሳ ሰው ይህ ሁሉ የሚጠበቅ ነገር ነበር። ብዙዎች በየሶሻል ሚዲያው የሚናገሩት ሆሊውድ ኢንዱስትሪ ውስጥ ስለሚሰራው ነፍስን ሽጦ ታዋቂና ሀብታም የመሆን ተግባር ብዙዎች ሰዎች የሚጠሉትን አርቲስት ለማጥላላት ሲሉ የሚፈጥሩት ምክንያታዊነት የጎደለው ወቀሳ ነው ብለው ቢያምኑም ይህ ጉዳይ ግን ለኬቲ ፔሪ የተለየ ማብራሪያ የሚያስፈልገው ነገር ነው። ጅማሯን በተለያዩ ሃይማኖታዊ ቦታዎች ወይንም ቸርቾች በዘማሪነት አድርጋ የነበረው አርቲስቷ በድንገት በሶሻል ሚዲያ ላይ ቀርባ ነገሮች ሲጨልሙና እንዳቀደችው ሳይሆን ሲቀር፣ አዎ ነፍሴን ለሰይጣን አሳልፌ ሽጫለሁ ብላ ቃል ቃል ስትናገር ተደምጣለች። ኬቲ ፔሪ እድገቷ ሃይማኖታዊ በሚባል እንዲሁም በሀገር አሜሪካ እየተዘዋወረ የተለያዩ ቸርቾችን ማቋቋም ዋና ዓላማ ያደረገ ቤተሰብ ውስጥ ነበር። ታዲያ በፓስተርነት ያገለግል የነበረው የአርቲስቷ ወላጅ አባት የዓለማዊ ሙዚቃን ሙሉ ለሙሉ ባያወግዘውም ሙዚቃው የክርስቲያን መሮዎችን ያንጸባረቀ ቢሆን የተመረጠ እንደሚሆን ያምናል። በዚህም ጉዞ ላይ ኬቲ ፔሪ በጎስፕል ሲንገርነት ወይም የሃይማኖታዊ ይዘት ባላቸው የቸርች ሙዚቃዎችን ማቀንቀን የጀመረችው ገና በልጅነቷ ነበር። ኦ ሃፒ ዴይስ፣ ሂዝ አይስ ኦን ደ ስፓሮ እንዲሁም አሜዚንግ ግሬስ የተሰኙና ሌሎች ሙዚቃዎችን ስታዜም አድጋለች። የሙዚቃ ግጥሞችን በራሷ በማውጣትና የጊታር መሳሪያ በመጫወት ብዙ ጊዜዋን ታጠፋ የነበረችው ኬቲ ፔሪ የሙዚቃ ከተማ ተብላ በምትጠራው በአሜሪካዋ ናሽቬሊ ውስጥ ወደሚገኘው የሙዚቃ ስቱዲዮ በመሄድ የራሷን ሙዚቃዎች ለማውጣት በመሞከር የተለያዩ የዲሞ ቅጂዎችን አዘጋጀቷን ጀመረች። በዚህ ጊዜ ነበር የአርቲስቷ ችሎታ ሬድ ሂል ሪከርድስ የተሰኘውን የሙዚቃ ፕሮዳክሽን ቡድን ቀልብ ሊስብ የቻለው። ይህ ድርጅት ኬቲ ፔሪን ገና በ16 ዓመቷ የመጀመሪያ የሆነውን የሙዚቃ ስራ ለአድማጭ እንድታቀርብ እርዳታውን ይለግሳታል። አሁን ሃይማኖታዊ ይዘት ያላቸው የጎስፐል ሙዚቃዎች ዓለም ከሚያዳምጠው ከሃይማኖት ነፃ የሆነና ዓለማዊነትን የሚያንጸባርቀውን የፖፕ ካልቸር ዜማ ጋር አንድ ላይ ሄድም በዚህ ሳቢያ ነበር ኬቲ ፔሪ የለቀቀችው የጎስፕል ሙዚቃ አልበም እንደፈለገችው ሰፊውን የዓለም ሕዝብ ሊያዳርስ ያልቻለውና የታቀደለትን የሙዚቃ ስኬት ላያመጣ የቻለው እዚህ ላይ ነበር ኬቲ ፔሪ በሁለት አማራጮች ውስጥ ተከባ ራሷን ያገኘችው። የራሷን ሃይማኖታዊ መርህ መከተልና የጎስፕል ሙዚቃዎችን መልቀቋን መቀጠል አሊያም ደግሞ ይህን ሀሳቧን ትታ የግድሏን የህይወት መርህ ጥሳ የዓለም የፖፕ ካልቸር ታዋቂነትን ለማግኘት እንዲሁም ዝናን ከገንዘብ ጋር ሊያተርፍ የሚችለውን ዘመናዊ ከሃይማኖት ነፃ የሆነውን ሙዚቃ መከተል የመረጠችው ሁለተኛውን ነበር። ይህን በወሰነችበት ማግስት ነበር ወደ ካሊፎርኒያ በመጓዝ ካፒታል ሪከርድስ ከሚባል የሙዚቃ አምራች ድርጅት ጋር ኮንትራት ውል በመፈራረም አይኪስ ኤገርል የተሰኘ የመጀመሪያ ሙዚቃዋን ለማውጣት የቻለችው። ይህ ሙዚቃ መለቀቁ ኬቲ ፔሪን እንዳጨናነቃት ትናገራለች። ጭንቀቱ በህዝቡ ዘንድ ተቀባይነት ይኖረዋል ወይስ አይኖረውም የሚል ፍራቻ አልነበረም። ይልቁንም የሙዚቃ ስራው ከራሷ የሃይማኖት መርህና ህግ ጋር የሚጣረስ በመሆኑና በቤተሰቧ ላይ ሊያደርስ የሚችለውን የአመለካከት ለውጥ በመፍራት እንጂ። ቤተሰቦቿ ጉዳዩን ሲሰሙ ሙሉ ለሙሉ አቅላቸውን ስተው ልጃቸውን አልረገሟትም። ነገር ግን ኬቲ ፔሪ የድሮውን ቀና መንገዷን ማጣት መጀመሯን ግን ጥርት አድርገው ማየት ችለው ነበር። ኮለርዳዲ በተሰኘው ፖድካስት ላይ አርቲስቷ በእንግድነት በቀረበችበት ወቅት ይህ ዓለም እኔ እንዳሰብኩትና ቤተሰቦቼ እንዳስተማሩኝ ጥቁርና ነጭ ብቻ አልነበረም ብዙ የባህል አይነቶችን አይቻለው። በሙዚቃ ስራዬ ስኬትን ካገኘው በኋላ ከብዙ ሰዎች ጋር ተገናኝቻለው። ብዙ ሀሳቦችን ወይንም አይዲኦሎጂዎችን ለመቀበል የሚያስችል ክፍት የሆነ ልቦናን አዳብሬበታለው ስትል ተደምጣለች። አሁን ላይ ነፍስን ለስሙ አይጠሬው አሳልፎ መሸጥ የሚሉት ተግባር ለኬቲ ፔሪ የቀናላት ይመስላል። በፈረንጆቹ 2008 ዓ ም ላይ አርቲስቷ ለአድማጭ ያወጣችው ዋን ኦፍ ደ ቦይስ የተሰኘው አልበም ኋላ ላይ ደግሞ ቲኔ ድሪም የተባለው የሙዚቃ አልበሟ በሕዝቡ ዘንድ ይበልጥ ተወዳጅ እንድትሆንና ታዋቂነትን በዓለም አቀፍ መድረክ ያስገኙላት የጥበብ ሥራዎቿ ነበሩ። በዚህም ሥራዎቿ ኬቲ ፔሪ ሰባት የግራሚ አዋርድ ሽልማቶች ላይ በእጩነት ለመሳተፍ በቅታለች። ከአልበሞቿ ተመርጠው የሚሰሙት ሙዚቃዎቿም እያደር የአሜሪካ የቢልቦርድ የሙዚቃ ቻርትን አጨናንቀውታል። አሁን የአርቲስቷ ድምፅ በየከተማው ሬስቶራንት፣ መዝናኛ ፓርኮች፣ እንዲሁም ሰዎች በተሰበሰቡበት ቦታ በሬዲዮ ተከፍቶ መስማት የተለመደ ነገር ሆኗል። በየቴሌቪዥን መድረኮች መቅረብ ጀምራለች። በአዋርድ ዝግጅቶች ላይ ሲምፕሰንስ በተባለው የቴሌቪዥን ፕሮግራም፣ ሳተርዴይ ናይት ላይቭ በመሳሰሉት ዝግጅቶች በተጋባዥ እንግድነት ቀርባ የአርቲስቷ መልክ ልክ እንደምታቀነቅንበት ድምጿ ታዋቂና ተወዳጅ መሆን ጀመረ። የኮንሰርት የሙዚቃ ድግሶችን በዓለም ሀገራት ማቅረቧንም እንዲሁ ተያያዘችው። በዚህም ሳቢያ በዓለም አቀፍ ዙሪያ ባቀረበችው የሙዚቃ ዝግጅቶች ለአርቲስቷ 59 25 ሚሊዮን ዶላሮች ገቢና አስገኝተውላታል። በፈረንጆቹ 2012 ዓ ም ቢልቦርድ ኬቲ ፔሪን የዓመቱ ምርጥ ሴት በማለት አርቲስቷ የሴቶች መነቃቃት ተንሳሌት መሆኗን ለዓለም ይፋ አደረገላት። የአርቲስቷን የአምስት ዓመት የሙዚቃ ስኬት በማየት ብቻ ሱፐር ቦል በተሰኘው የአሜሪካ ታዋቂ የፉትቦል ሊግ አዘጋጅ ለኬቲ ፔሪ በግማሽ ሰዓት የእረፍት ጊዜ ላይ የተመረጠ የሙዚቃ ሥራዋን እንድታቀርብ እድሉን ይሰጣታል። በፈረንጆቹ 2015 ላይ የተሳተፈችበት የሱፐርቦል የሙዚቃ ድግሷ በአሜሪካ ብቻ ከ114 ሚሊዮን በላይ ተመልካች እንዳገኘና በአይነቱ ለየት ያለ ስኬታማ የሆነ እንዲሁም ከዚህ በፊት በማይክል ጃክሰን በቢዮንሴ የተደረገውን የሱፐርቦል የግማሽ ሰዓት ድግስ በልጦ የተገኘ መሆኑን የዓለም ሕዝብ መሰከረላት። በቀጣይ ዓመታት ውስጥ የለቀቀችው የአርቲስቷ ቼንድ ቱዘሪትም የተሰኘው የሙዚቃ ስራዋ የኬቲ ፔሪን የሙዚቃ ጉዞ ውድቀት በትንሹም ቢሆን ማስጀመሪያ የሆነ ስራ ነበር። ብዙዎች ፖለቲካዊ ይዘት ያለው እንደሆነ የተናገሩለት በሙዚቃዋ ውስጥ የተጠቀመችው ግጥሞቿ አሁን አርቲስቷ ከአርቲስትነት ባለፈ አክቲቪስት የመሆን ስራን እንደጀመረች ያሳበቀባት አጋጣሚ ነበር። በ2016 ዓ ም የአሜሪካ ፕሬዚዳንት ምርጫ ወቅት ኬቲ ፔሪ ከሂላሪ ክሊንተን ጋር በመሆን የእርሷን የሙዚቃ ሥራ አድናቂዎችና አድማጮችን ሂላሪ ክሊንተንን እንዲመርጧት ቅስቀሳ ስታደርግ ታይታለች። ቼን ቱተሪትም በተባለው የሙዚቃ በስሯ ላይ ከተጠቀመቻቸው የሙዚቃ ግጥሞች ውስጥ አብደናል፣ የምንኖረው ህይወት በተሰጠንና እንድናይበት በተደረገው መነጽር ብቻ የተገደበ ነው፣ የገጠመንን እውነተኛ ችግር እንዳናይ በምቾት ሰበብ ተታለናል፣ የሚሉና ሌሎችም የዓለም ህዝብ እንዴት በኢንተርቴመንት ዘርፍ መሳሪያነት የተዘፈቀበትን ፖለቲካዊና ማህበራዊ ቀውስ አጥርቶ ማየት እንዳይችል እንደተደረገ የሚያሳዩ የሙዚቃ ግጥሞችን ተጠቅማ ተስተውላለች። ታዲያ የአርቲስቷ የስኬትና የታዋቂነት መንገድ መጎርበጥ የጀመረው እንደ አውሮፓያን አቆጣጠር በ2014 ዓ.ም ከታዋቂዋ አሜሪካዊት ፖፕ አርቲስት ቴይለር ስዊፍት ጋር እሰጥ አገባ ውስጥ በገባችበት ማግስት ነበር። ሁለቱም በአሜሪካ ታዋቂ የሙዚቃ ባለሙያዎች ቢሆኑም የጥሉ አጸፋ ግን በኬቲ ፔሪ ላይ የከፋ ውጤትን ያስከተለ ነበር። ነገሩ እንዲህ ነው። ኬቲ ፔሪ በምታቀርብበት የሙዚቃ ኮንሰርት ላይ ከዚህ ቀደም ለቴይለር ስዊፍት እንደ አጃቢ ዳንሰኛ ሆነው ያገለግሉ በነበሩ ዳንሰኞች ላይ ማደረገች ሰዎቹ ማዕቀብና ኬቲ ፔሪ በኮንሰርቶቿ ላይ በአጃቢነት እንዳይሳተፉ በማድረጓ ምክንያት የተከሰተ አለመግባባት ነበር። ታዲያ ቴይለር ስዊፍት በ2014 ላይ ባወጣችው ባድ ብለድ በተሰኘው ሙዚቃዋ ላይ ስለ ድርጊቱ ያሳወቀች ሲሆን፣ በዚህ አጋጣሚ ቴይለር ስዊፍት የመልካም ገጸ ባህሪ፣ ኬቲ ፔሪ ደግሞ የአመፀኛ ባህሪ ባለቤት ሆና በሕዝቡ ዘንድ እንዲታዩ የራሱን አስተዋጽኦ አድርጓል። በዚህም ሳቢያ እስከ 2019 ዓ ም በቆየው የሁለቱ አርቲስቶች የሙዚ ፍልሚያ የኬቲ ፔሪ ተቀባይነትና ተወዳጅነትን እጅጉን ሊጎዳ ችሏል። ከግጭቱ በኋላ ያወጣችው የ2017 ዊትነስና ና የ2020 ዓ ምቱ እስማኤል የተሰኘው የሙዚቃ ሥራ እምብዛም ስኬትን አለማግኘት የግጭቱ ተጽዕኖ ምን ያህል የከፋ እንደሆነ ያሳየ አጋጣሚ ነበር። በዚህም ምክንያት የተመታውን የአርቲስቷን የሙዚቃ ሕይወት ለማንሰራራት በሚል ኬቲ ፔሪ በላስ ቬጋስ ውስጥ ፕሌይ በሚል ስያሜ ያዘጋጀችውና ሪዞርት ወርልድ ቲያትር በተሰኘው አዳራሽ ውስጥ ድግሱን ባደረገው የሙዚቃ ዝግጅት እንደተጠበቀው ስኬታማ ሳይሆን በመቅረቱ ኬቲ በድጋሚ የሙዚቃ ስራ ውድቀቷን ቢመራትም በግድ ልትጋተው ተገዳለች። በፈረንጆቹ 2024 ዓ ም የተለቀቀው ውሜን የተሰኘው የአርቲስቷ ሌላኛው የአልበም ስራ እንደሚፈለገው ስኬታማ ሊሆን አልቻለም። አሁንም አርቲስቷ የትችት ናዳ ከመቀበል ሊያስጥራት አልቻለም ነበር። በአልበሙ ውስጥ በይበልጥ ደግሞ 143 በተሰኘው የሙዚቃ ስራ ላይ እጅጉን ከ መጠን ያለፈና አሁን ካለንበት የፖለቲካና የማህበራዊ ሁኔታ ጋር አብሮ የማይጣጣም የፌሚኒዝም አቀንቃኝ የሙዚቃ ግጥሞችን የያዘና የተፈለገውን መልእክት ለማስተላለፍ የተጠቀሙበት መንገድ ውጤታም አይደለም ሲሉ ብዙዎች ተችተውታል። በተጨማሪም በሙዚቃ ስራው በፕሮዲሰርነት የተሳተፈውና በኬቲ ፔሪ ሙዚቃ ሥራዎች ላይ ትልቅ ተሳትፎ የነበረው ዶክተር ሉክ የተባለው ግለሰብ ላይ ይነሱ የነበሩት ውንጀላዎች ኬቲ ፔሪ ይበልጥ በህዝቡ ዘንድ በጥላቻ አይን እንድትታይ ያደርጋል አድርጓታል። ዶክተር ሉክ በታዋቂዋ ድምፃዊት ኬሻ ላይ ባደረሰው ወሲባ የትንኮሳ ምክንያት ስሙ በጥሩ የሚነሳ ሰው አልነበረም። ታዲያ ኬቲ ከዚህ ሰው ጋር በትብብር ሙዚቃ ላይ መስራቷና በዶክተር ሉክ ላይ በሚነሱት ውንጀላዎች ዙሪያ ምንም አይነት የተቃውሞ ድምፅ በግለሰቡ ላይ ለማንሳት አለመድፈሯ በብዙዎች ዘንድ የድርጊቱ ደጋፊ ናት እስከ መባል ደረጃ ያደረሳት ነበር። ሌላኛው የአልበሙ ሁለተኛ ሙዚቃ ላይፍ ታይምስ የተሰኘው የአልበሙ አንዱ አካል የቪዲዮ ቀረጻውን ያደረገው ስፔን ውስጥ በሚገኘውና በዩኔስኮ ጥበቃ ውስጥ ባለ ጥብቅ ስፍራ ያለ በቂ የመግቢያ ፈቃድ በመግባት የተሰራ መሆኑ የአርቲስቷ ፕሮዳክሽን ቡድን ክስን ሊያስተናግድ መቻሉ ለፔሪ ሌላ የራስ ምታትን ይዞ የመጣ አጋጣሚ ነበር። የቴስላ ሳይበር ትራክን በገዛችበት ማግስት በትዊተር ገጿ ላይ ኤሎን መስክ የገዛው ዕቃ ደርሶኛል አመሰግናለሁ ብላ ስትፖስት፣ ሌላ ጊዜ ደግሞ ከነ ጄፍ ቤዞስ ጋር ብዙ ረብጣ ዶላሮችን ከፍላ 11 ደቂቃ የፈጀ በመንኩራኩር የ ታገዘ የህዋ ወይንም የስፔስ ላይ ጉዞ ስታደርግ የሚያሳዩ አርቲስቷ የቀድሞውን ተወዳጅነቷን ከተቀበረበት አፈር ቆፍራ ለማውጣት እየተፍጨረጨረች መሆኗን ግልጽ አድርገው የሚያሳዩ ክስተቶች ነበሩ። የኢንተርኔቱ ዓለም ሰዎች የኬቲ ፔሪን የህዋ ላይ ጉዞ ቅጥ ያጣ ቅንጦት ነው ብለውታል። በዚህ ዓለማችን በዚህ ጊዜ ዓለማችን በተለያዩ የኢኮኖሚ መናወስ በምትናጥበት ወቅት ለ11 ደቂቃ ጉዞ ሚሊዮን ዶላሮችን ከኪሳቸው አውጥተው ለህዝብ ለመታየት የሚሞክሩ ምክንያት ግንኙነት የጎደላቸው ናቸው። እኒህ አስትሮናውንት አይደሉም። የመጀመሪያ ሴት አስትሮናውንት ቫለንቲና ቴሪሾቫ ናት፣ በሚያደርጉት ቅጥ ያጣ ድርጊት ታሪክን እያበላሹ ነው ሲሉ ኮንነዋቸዋል። በህዋ ጉዞዋ ወቅት ኬቲ ፔሪ በወረቀት የተሰራች ቢራቢሮን በመጠቀም ላይፍታይምስ የተሰኘ መጪውን ኮንሰርቷን ለማስተዋወቅ በቢራቢሮ ወረቀቱ ላይ ጽፋ ለካሜራ ስታሳይ የሚያሳዩ ቪዲዮዎች ደግሞ አርቲስቷን የአትርሱኝ ባይነቷን ባህሪ በመግለጽ በህዝቡ ዘንድ ይበልጥ ትችት እንዲበዛባ ያደረገ አጋጣሚም ነበር። ያስገርማል። ዓለም ለመውደድም ሆነ ለመጥላት ትንሽ ምክንያቶች በቂ ነበሩ። ኬቲ ፔሪ ላይም የሆነው ይህ ነው። በስተርጅና በአርባ ዓመት እድሜዋ ዳሌዋን ወዲና ወዲያ እያወዛወዘች ስትደንስ በህዝቡ ዘንድ የመድረክ ላይ ኮሜዲ የምታቀርብ ይመስል መሳቂያ ሁና መቅረቷ የደቂቃዎች የህዋ ላይ ጉዞ ብቻ። ይህ ሁሉ ነገር ተትቶ አሁን በቅርቡ የለቀቀችው የሙዚቃ ስራዋ እንኳን ጥሩ ተቀባይነት ባገኝ ኖሮ ይህ ሁሉ ነገር እንዳልነበር በህዝቡ ዘንድ ሊረሳ በቻለ ነበር። ነገር ግን ኬቲ አሁን የኮንሰርት መድረኮች ላይ ብቻ ሳይሆን በሙዚቃ ስቱዲዮ ውስጥ ሳይቀር ተገቢውን ሥራ ለመስራት የተሳናት መሆኗን በሆሊውድ ሙዚቃ መድረክ ላይ ደብዝዛ ልትጠፋ ያለች መብራት እንድትሆን አድርገዋታል። ለዛሬ ያዘጋጀንላችሁ ፕሮግራም ይህን ይመስል ነበር። በሌላ መሰናዶ እስከምንገናኝ ድረስ ሰላም ሁኑ።